የሂሳብ መዝገብ እንዲያዘጋጁ በሕግ የሚገደዱ ግብር ከፋዮች ከመጪው ሐምሌ የግብር ማሳወቂያ ወር ጀምሮ የተሟላ የሂሳብ መዝገብ በመያዝ ካልመጡ በስተቀር የማያስተናግድ መሆኑን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ገለጸ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከመጪው ዓመታዊ የግብር ማሳወቂያ ወር ጀምሮ የደረጃ ሀ እና ለ ግብር ከፋይ ሆነው በሕግ የሚገደዱ ግብር ከፋዮች ያለ ሂሳብ መዝገብ የማይስተናገዱ መሆኑን አስታውቋል። በዚህ መሰረት የሂሳብ መዝገብ እንዲያዘጋጁ የሚገደዱ ነጋዴዎች ከሚቀጥለው በጀት ዓመት በኋላ ግብር ለመክፈል ያላቸውን አጠቃላይ ወጪና ገቢያቸውን በዝርዝር የሚያሳይ መዝገብ መያዝ እንደሚጠበቅባቸው የቢሮ የኮሚኒኬሽን ዳይሬክቶሬት አቶ ሰውነት አየለ ለቲክፋ ኢትዮጵያ ተናግረዋል። የቢሮ የኮሚኒኬሽን ዳይሬክቶሬት አቶ ሰውነት አየለ ለቲክቫህ ኢትዮጵያ እንደተናገሩት የሂሳብ መዝገብ የሚያካትተው የድርጅቱን ወይም የነጋዴውን አጠቃላይ ዓመታዊ ሽያጭና ወጪ ይሆናል። ነጋዴው ህጋቢ የሆነ ግብይት የሚፈጽም ከሆነ እና በደረሰኝ ላይ የተመሰረተ ግብይት ካለ ከዚህ መዝገብ ጋር ተያይዞ መቅረብ አለበት። እርሳቸው እንደተናገሩት በእርግጥ ይህ ሕግ ከወጣ ረጅም ጊዜ ቢሆነውም አፈጻጸም ላይ ክፍተት በመኖሩ በቁርጥ ግብር የሚስተናገዱም ነበሩ። ለነዚህ ግብር ከፋዮች በተለያየ መንገድ መረጃዎችን እያደረስን ስለሆነ ከሚቀጥለው በጀት አመት በኋላ ከዚህ ሂሳብ መዝገብ ውጪ እንደማናስተናግዳቸውም፣ እንዲያውቁ ግብይቶቻቸውን በደረሰኝ ላይ ተመስርተው ፈጽመው በሂሳብ ባለሙያ አሊያም የድርጅቱ ተቀጣሪ በሆነ የሂሳብ ባለሙያ የተዘጋጀ የሂሳብ መዝገብ ማቅረብ አለባቸው። ግብር ከፋዮች ከግምት የጸዳ የግብር አሰባሰብ ስርዓት ላይ የራሳቸውን ሚና እንዲጫወቱ ለማስቻል ይህንን የማሳወቅ ስራ እየሰራ እንደሚገኝ ቢሮ ገልጿል። በአዲስ አበባ ከተማ አስተዳደር በደረጃ ሀና ለ ከመቶ ሀያ ሺህ በላይ ግብር ከፋዮች አሉ። ከነዚህ ውስጥ ገቢና ወጪያቸውን በአግባቡ እየመዘገቡ ደረሰኝ እየቆረጡ አመታዊ ግብራቸውን የሚያሳውቁ ቢኖሩም ነገር ግን ከዚህ ውጪ ሲስተናገዱ የቆዩ ግብር ከፋዮችም ነበሩ። ይህ አሰራር ተለምዶ ከአመት አመት ዝም ብሎ በቁርጥ ግብር ለመስተናገድ የመፈለግ አዝማሚያ ይታያል። ህጉ ግን ይህን አሰራር የማይፈቅድ በመሆኑ ከመጪው ሐምሌ ወር ጀምሮ ሲመጡ በተሟላ መንገድ ሂሳብ መዝገባቸውን ይዘው ካልመጡ በስተቀር እንደማይስተናገዱ ገልጿል። ለግብር ክፍያ ሲመጡ ይህን የሂሳብ መዝገብ መያዝ አለባቸው እያልን ያለነው በደረጃ ሀ ና ለ ተመዝግበው በህጉ መሰረት የሂሳብ መዝገብ እንዲይዙ የሚገደዱትን ብቻ ይሆናል። ሁሉንም ማለት አይደለም። በተሰማሩበት የንግድ ዘርፋቸው ምክንያት እዚህ ውስጥ የማይካተቱ ይኖራሉ። ህጉ የሚመለከተው የተሰማሩበትን የስራ ዘርፍ የሂሳብ መዝገብ መያዝ እያስገደዳቸው በተለያየ ምክንያት የማይዙትንና በቁርጥ ግብር ሲስተናገዱ የነበሩ የንግዱን ማህበረሰብ ነው። ይህ አይነቱ አሰራር ግብር በዛብኝ በማለት ለሚቀርቡ ቅሬታዎች መፍትሄ የሚሆን አሰራር ነው ብለዋል።